ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ ሳታ ሚዲያ ሰርቪስ ነው። ከሳታ ሚዲያ ሰርቪስ የሰዓቱን መረጃ ይዘን ቀርበናል። ከመረጃዎቹ ጋር እስከ ፍጻሜው አብራችሁን እንዲቆዩ እየጋበዝን ዩቲዩብ ቻናላችንን ሳብስክራይብ፣ ፌስቡክ ገጻችንን ፎሎ እንዲታደርጉ በአክብሮት እናሳስባለን። የዘወትር ዝግጅታችንም እንዳያመጣችሁ የደወል ምልክቶን ተጫኑ። በያላችሁበት አብራችሁን ቆዩ። የኢትዮጵያ ሕዳሴ ግድብ የተገነባውን በእኛ ገንዘብ ነው አሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። በአወዛጋቢነታቸው የሚታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ሕዳሴ ግድብ በመመለከት የሰጡት አስደንጋጭ አስተያየት ብዙዎችን አስቆጥቷል። ፕሬዚዳንቱ ይህን አስደንጋጭ አስተያየት ያሰፈሩት ትሩ ሶሻል በተሰኝና በብዛት አሜሪካውያን በሚጠቀሙት ማህበራዊ መገናኛ ዘዴ ላይ ነው። ዓለም ላይ የነበሩ ጦርነቶችን ያስቆምኩት እኔ ነኝ። ለማሳያም ኢትዮጵያና ግብፅ መካከል የነበረውን ጦርነት በሰላም የቋጨሁት እኔ ነበርኩኝ። ነገር ግን የዓለም የሰላም ሽልማት ወይም ፒስ ኖበል ፕራይዝ አልሰጣችሁኝም፣ በዚህም እየታዘብኳችሁ ነው የሚለው ወቀሳ ያሰሙት ዶናልድ ትራምፕ ዛሬ እንደትናንቱ ለኢትዮጵያ ታላቁ ሕዳሴ ግድብ ያላቸውን ጥላቻ በግልጽ አሳይተዋል። አስደንጋጩ አስተያየት ወደ አማርኛ ተተርጉሞ ስንመለከተው አሜሪካ በጅልነት የፋይናንስ ድጋፍ ያደረገችለት በኢትዮጵያውያን የሚገነባው ግዙፉ ታላቁ ሕዳሴ ግድብ ወደ ናይል ወንዝ የሚፈሰውን የውሃ መጠን በእጅጉ ይቀንሳል የሚል ነው። የፕሬዚዳንቱን አስተያየት በተለይም ኢትዮጵያና ግብፅ አስታርቅ ያለው የሚለውን ሀሳባቸውን በብዙ አንግል ለመፈተሽ የሞከርን ሲሆን በቀድሞ ስልጣን ዘመናቸው ከማስታረቅ ይልቅ ሁለቱ ሀገራት የለየለት ግጭት ውስጥ እንዲገቡ ሲያነሳሱ እንደነበር አረጋግጠናል ወደ ማኅደር መልሰን ተመልሰን ሁለቱን ሀገራት ለማጋጨት ሲያደርጉት የነበረውን እንቅስቃሴ ስናወሳ ኢጅፕት ካን ብላስት ኢትዮጵያን ሬኔሳንስ ዳም ወይንም በአማርኛው ትርጉም ግብፅ ታላቁን ኢትዮጵያ ሕዳሴ ግድብ ልታፈነዳው ትችላለች የሚለው በወቅቱ ብዙዎቻችንን ያስቆጣ አስተያየት ነበር። ፕሬዚዳንቱ ካለፈው ስተታቸው ሳይማሩ ዛሬም እንደ ወትረው ተመሳሳይ አስተያየት በመሰንዘር ሁለቱን ሀገራት ለማጋጨትና የኢትዮጵያን በግሏ ግዛት የመልማት መብትን ለመቀማት ከወዲሁ እንቅስቃሴ መጀመራቸው በህዝብና በመንግስት ልዩ ትኩረት ልስ ሊሰጠው የሚገባ ጉዳይ መሆኑን እናስገነዝባለን።